እኔ ደስተኛም ሆኖ ከንተ ጋር ነው ነኮሽ ሆነ ያለው ሃይሚዬ እንግዲህ እንደምታይዋት አብረሽና ሮታ ሲገናኙ በዚህ ልክ ነበርን እምባውን ጠብ አድርጋ ያለቀሰችው የመጀመሪያ ጊዜ በቃ፣ ዩቲዩብ ላይ ይሄና አንድ ደግሞ አለ፣ አንድ ቦታ በጣም በቃ ልቅሶ ያዩዋት ሃይሚን እዚህ ላይ ነው። እና ምን ልላችሁ ነው? ቤተሰቦች ትናንትና ላይቭ ላይ የ የነ ሩታ ቤተሰቦች አብረሽ ቤተሰብ ዱባይ ስለማምጣታቸው በመጀመሪያ ሰላም ልበላቸው። ሰላም ጤና ይስጥልኝ ውድና የተከበራቸው የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ መሆን ትችላላችሁ። እና የመጣሁበት ጉዳይ ሲስት ቸኩ ያለች ስታወሪ ትሉኛ አላችሁ እኔ እንትን ነው ቶሎ ሰርቼ ቶሎ ሳልጠራ ሀሳቡ ሳይጠፋብኝ ቶሎ ተናግሬ ለመሄድ ነው። ከተጠራው በኋላ ይጠፋብኛል፣ ለዛ ነው ይቅርታ። ኧረ ረመዳን እስኪያልቅ ነው፣ ከዛ በኋላ በተረጋጋ መልኩ እንመጣለን ማለት ነው። ውድ ቤት ሰዎች ይቅርታ ስለ ድምጽ ይቅርታ። እና ላይቭ ላይ ሙቤ ኤፍሬም ሀይሚ መቅረት የለባቸውም፣ መምጣት አለባቸው። ብዙ መስዋዕትነት ከፍለዋል ብለው ላይ ብላይ ትናንትና እያስጨነቁት ነበረ። አብረሽም ማለት ነው መምጣት አለባቸው። አረ እኛ ቀድማ ጨረቃችንን ማለት ነው ቡቡ አምጥቶ ፎ አድርጎልናል። ቡቡን ትታ እንድትመጣብን አልፈልግም፣ እኔ አልፈልግም። ቤተሰብ እናንተ ደግሞ እንግዲህ የራሳቸውን አሳብ ስጡ። እኔ ግን አልፈልግም፣ ቡቡን ጥላው እንድትመጣ ሀይሚ ማለት ነው። ከፈለጋችሁ በእሱንም ስፖንሰር አድርጋቸው። አምጦ ሲጀመር አያስፈልጋቸውም። እነሱ ቀድሞ መጥተው ያለውን ነገር አይተው አስተካክለው ሁሉን ነገር የሚፈልጉትን ነገር አድርገው ሄደዋል። እና ግን ገረመኝ ማለት በአንድ ሚሊዮን ህዝብ ውስጥ ሀይሚ ያለችበት ማለት መውደዳችሁም ወድችዋለሁ ግን ደግሞ ከቡራስ ተለይታ እንድትመጣ እኛ አንፈልግም። እኔ አንፈልግም በበኩል የቤተሰብ ደግሞ ይህንንም ቀንተሽባት ነው እንዳትሉኝ። እኔ ከቡሩህ ጋር ተለያይተው እንዳይመጡ ነው ማለት ምንድን ነው። እሷ ከሌለች ወይ እሱ ከሌለ ያው ቪዲዮ ላይ ብቻቸውን ነው የሚመጡት፣ እና እኔ ደግሞ ብቻቸውን ሲመጡ ይደብረኛል። ከዛ አንጻር ነው እንጂ እኔ ቀንቼ ባት አይደለም እንደዛ እንዳትሉኝ ደግሞ ቤተሰብ መቼስ። እኔ ስለ ሀይሚ የማወራው ነገር እያማማችሁ ነው፣ ግን እኔ የተሰማኝ ስሜት ነው። በቃ አሁን እኔ ሀይሚ ተለይታ ከቡርኬ ዚህ እንድትመጣ አልፈልግም። ከነ አብርሽ ጋራ በእርግጥ ወንድሟ ነው ቤተሰብ ነው ምንም ችግር የለውም። ግን ደግሞ ብሩክ እንዴ ብቻውን፣ ለምን ለአንድ ሳምንትም ለአስራ አምስት ቀን ነው እንግዲህ እንመጣለን ያሉት ቤተሰብ፣ እና ሙቤን አምጡት ሙቤ መቅረት የለበትም ብላችሁ በጣም በቃ ትኬቱ ምናምን አላለም። አብረሽ ኧረ በስመአብ እንዴ አንተ ምን ሆነሃል? በምንም ብለህ በምን ሙቤንማ ይዘህ መምጣት አለብህ። አንዴ ቦርሳዋን፣ አንዴ እንባዋን፣ አንዴ ስንት ነገር ሲያደርግ ሙቤማ ብዙ መስዋዕትነት እናስከፍሏል። ስለዚህ መቅረት የለበትም በፍጹም። እና ሞቤን አምጣ ሀይሚዬ ግን ይቅርባት። እዛ ተደግስላችሁ ሰርጉን እነ ጋሽዬ ጋ ቀውጤት አደረጉታላችሁ። ምክንያቱም እኛ ቦቦ ብቻዋ እንዲመጣ እንፈልግም፣ ሀይሚን ብቻዋ እንድትመጣ እንፈልግም። በዛ ላይ ደግሞ መስራት አለባቸው አሁን ላይ ስራቸው፣ ቀጥ ለጥ ብለው መስራት አለባቸው። ምክንያቱም እዚህ በጣም ብዙ ወጪ ነው ያወጡት እውነት ለመናገር ማለት ነው። በኢትዮጵያ ኑሮ ውድነት አስቡት፣ ብዙ ወጪ አወጥተዋል። እናንተ እዚህ መጥታችሁ ተዝናንታችሁ ሄዶ። ሲጀመር እናንተ በመጀመሪያ ነው የሰራችሁት። ኢቶ ቢያንስ ሶስት አመት ይሆነዋል አብርሃም ሚቱ መስራት ከጀመረ። ያኔ የቀን ነው አይደለም ቤተሰብ ሰብ ያው ለማስረዳት ያክል ነው ሰው እድሉ ነው የሚያገኘውና ቢሆንም ግን አሁንም ሃይሚና ብሩኬም እየሰሩ ነው እግዚአብሔር የተመሰገነ ይሁን። ግን አሁን ላይ ወደዛ ወደዚህ እያሉ አንድም ቀን ቪዲዮ ሳትለቁ መቅረት የለባችሁም። በየቀኑ ተራ በተራ ልቀቁ። ሃይሚን ደሞ ያው እንደተለመደው ቻሌንጁን ከፈቱ ቲክቶክ ላይ አለን ሼር እናደርጋለን። ሁለት መቶ ሺህ ትግባ እስከ ፋሲካ ድረስ ሰምታችኋል፣ ቤተሰብ እና በጣም ነው ደስ የሚላይ። ሁለት መቶ ሺህ ብትገባ ሌላው ሲቀጥል መምጣት የለባትም በቃ። ንልደስ ደስ አይለኝም እኔ ይቅርታ አድርጉል። ምንም አድረግ አልችልም እና በየቀኑ ቤታቸው እየመጡ ቢሰሩ ነው የሚሻለው። ከዛ በኋላ ሰርጉ ያው ቡታጅራ መደገሷ የቀርም ቤተሰብ ጋር የዛን ሰዓት ፏፍሽ ብለው ያከብሩታል። አሁን ላይ ግን ቡቡየን ሀይሚየም ስለመጡ ምንም አዲስ ነገር አይፈጠርም። እዚህ ስለ ሌላ ወጪ ነው የሚሆነው እና መስራት አለባቸው። ቤተሰቦች ይህን አፕሪሽት ታደረጉታላቸው ብዬ አስባለሁ። ምክንያቱም እይስሩ እዚህ መጥተው ብዙ ያው ሰርተዋል። እዚህም ግን ደግሞ ወጪ አወጥተዋል። ያንን ነገር መመለስ አለባቸው፣ መተካት አለባቸው። እዚህ ከመጡ አሁን ሀይሚ እዚህ መጣ፣ ቡሩክ የዛ ቪዲዮ የሚሰራ በጣም የሚደብረው እና በፍጹም ሀይሚ ማምጣት የለባትም። እንግዲህ የአብርሽ ቤተሰቦች ያው በመልካም ነገር አስባችሁት ነው፣ ግን ደግሞ ነገር ግን አሁን ላይ አስፈላጊ ነው ብዬ አላስብም። በቃ ምክንያቱም መታለች ኦረዲ እኛ ቀድሞ ቡቡ አምጥቶልናል እግዚአብሔር ይስጥ ቡቡ በዚህ አጋጣሚ ረጅም ዕድሜ ይስጥልን ቀድሞ ስላመጣልን በጣም ደስ ብሎናል በጣም ከምላችሁ በላይ ለእናንተ ደግሞ አኗዷቸዋል ግን ምንም ላያናድዳቸው አይገባም በራሳቸው ወጪ በራሳቸው ነው የመጡትና ምንም መናደድ አይጠበቅባችሁም አሁን ግን ሀይሚ መምጣት አለባት የምትሉት አይኖ አልተመቸኝም አልተመቸኝም እኔ አልፈልግም እና ቢቀር ጥሩ ነው ብዬ ነው የማስበው በእኔ አመለካከት ቤተሰቦች ውስጥ እንዴት ታዩታላችሁ እና በእርግጥ አዎ እዚህ ቪዲዮ ላይ ሀይሚዬ በጣም አዝና ነበር። በጣም በጣም በቃ ከምላችሁ በላይ ማለት ነው። የዛን ጊዜ እንትን እንደዚህ በቃ ሊሄድ ነው አልተረዳኝም ብላ ሩታ ስትሄድ በጣም ነበር ያዘነችው። አብርሃምም ቆይቶ ነው የባነ ነው እና ዛሬ ላይ ይኸው ምንም ተባለ ምን እዚህ ደረጃ ደርሰዋል። እግዚአብሔር ይመስገን እና ይሄን መልእክት ልላችሁን የመጣሁት ቤተሰቦች፣ ሌላው ደግሞ በሰላም ገብተው ይሆን ብላችሁኛል። ኧረ በሰላም ገብተዋል፣ በሰላም ገብተዋል። ምንም ሲጀመር ድካም አለ፣ ጥያራ ላይ ያው ታውቃላችሁ፣ ብዙዎቻችሁ ስደተኞች ናችሁ፣ ታውቁታላችሁ። እኔ አሁን ከስደት ሄጄ ሶስት ቀን ሙሉ በቃ እምተኛበትን አላውቀውም። ለምን እንደሆነ አላቅም፣ ድክም ይላል። ወይ በመኪና ትራንስፖርት አይደለም የሚካሄደው ምናምን፣ ግን በጣም ነው የሚደክመው። ለምን እንደሆነ አላቅም። ሶስት ቀን ሙሉ እኔ ስተኛ ራሴን አላቅም። በተለይ ወደ አገር ቤት ከገባሁ በኋላ በቃ ሰላም ነው የሚሰማኝ እረፍት። ከዛ ግን ወደዚህ ስትመጡ ያን ያክል የሚያስተኛችሁም አይኖርም፣ ደግሞም አተኙም። ግን ከዚህ ወደ ኢትዮጵያ ስገቡ እንጃ በስማ እኔ ሶስት ቀን ነው የምተኛው። ሶስት ቀን ሙሉ የት እንዳደርኩ ሳላውቀው ነው የሚነጋው። እና ድካም ስላለ ነው። በዛ ላይ ደግሞ ሀይሚዬ የመጀመሪያዋ ነው። ያው ይደክማታል ይደካክማታል ብዙ ነገር አለ። ለዛ ነው። ብሩኬ ደግሞ ሁለተኛው ነው። እንደገናም ደግሞ ወንድ ልጅ ነው። ያን ያክል ለሱ ሲምፕል ነው ሁሉም ነገር ማለት ነው፣ ቤተሰብ እና ግን ደስ የሚል ቆይታ ነው የቆዩት። አሁን ደግሞ ኢትዮጵያ ላይ አዳዲስ ስራዎች እንደሚሰሩልን በተስፋ እንጠብቃለን ማለት ነው። ግን የአብርሽ ኦዴንሶች ሀይሜን አታምጡብን፣ አታምጡብን እኛ ከቡርኬ እንድትለይ አንፈልግም። አብሮ ከመጡም ደግሞ ሌላ ወጪ ስለሆነ ስራ ስለማይሰሩ ግዴታ እዛ መስራት አለባቸው። ሀገራቸው ላይ ከኢትዮ ቻና ላይ በቀን በቀን መልቀቅ አለባቸው ቪዲዮ ሀይሚ ሁለት መቶ ሺህ መግባት አለባት ብሩኬም እንደዛው እስከ ሁለት መቶ ሀምሳ መግባት አለባቸው በቃ መስራት ካለባቸው መስራት አለባቸው። ካሁን ካሁኑ ጀምሮ እንግዲህ ለአራት ልጆቹ ስኬት ማሟላት አለባቸው ከስር ከመሰረቱ ቤተሰቦች እና ለዛሬ ያለኝ አመለካከት ይሄን ይመስላል። በሌላ ፕሮግራም እስከምንገናኝ ድረስ እንግዲህ ጠብቁኝ ማለት ነው ምናልባት ይሄንን ቪዲዮ እኔ የምለቀው አራት ሰዓት ወይ አስራ አምስት ሰዓት አካባቢ ነው የምለቀው። እስከዛ ድረስ ሀይሚና ብሩኪ ሰላም ገብተናል ብለው ሊፖስቱም ይችላሉ። ግን እኔም እዚ ጋ ያወራሁት ያው ሰላም እንደሚገቡ ነው በእርግጠኝነት ማለት ነው። ግን የሰማሁት ነገር የለም። ግን ሰላም ነው የሚገቡት። ድካም ስላለ ምናምን ነው። እንደገናም ደግሞ ያው ወደዛ ወደዚህ ሻንጣ ማስተካከል ምናምን ሊኖር ይችላል። ምንም ቢሆን ምን ማለት ነው። እና በፍጹም መጥፎ ነገር ይፈጠራል ብላችሁ አታስቡ፣ አትጨናነቁ። በጣም የተጨናነቁ እየተጨናነቁ በሰላም ገብቶ ይሆን በሰላም ገብቶ ይሆን እያላችሁ ነበር ቤተሰቦች። በሰላም ይገባሉ፣ ምንም የሚፈጠር ነገር አይኖርም። እግዚአብሔር አለ፣ ይወዳቸዋል። እግዚአብሔር መድህን ያለ እቅፍ ያደረጋቸዋል። በሰላም ይገባሉ። ውድ ቤተሰቦች ማሰብ አይጠበቅባችሁም። ግን የአብርሃምና የሮታ አድራቂዎች ሀይሚ ትምጣ ያሉትን ነገር ማለት ነው አሴፕት አድርጉ፣ ታስቡበት። ቤተሰብ ለምን መስራት አለባቸው? እኔ ብትመጣ ደስ ይለኛል። በቀን ቻ አይደለም። ቤተሰብ ግን መስራት አለባቸው፣ ያወጡትን ወጪ መመለስ አለባቸው። ብሩክ እዛ ብቻውን መሆን የለበትም። ምክንያቱም እኛ ሀይሚ ብቻዋን እንዳትሆን ብዙ መስዋዕትነት ከፍለን እግዚአብሔር ይመስገን አብረው መጥተው አስደስተውናል። አሁንም ደግሞ አብረው እዛው እየሰሩ መምጣት ካለባቸውም በሚመጡ ሰዓት በራሳቸው ሰዓት ይመጣሉ እንጂ አይመጡም። እናንተ ጨፍሩ፣ ዘንጡ፣ ይመቻችሁ። በቃ እንደዚህ ብድ በሉ በዱባይ ላይ ማለት ነው እና ጾም ሆነ እንጂ እንዴት እንደምታደርጉት አላውቅም። ብቻ ግን ያው ጭፈራውን ሳስበው በቃ እንደዚህ ዝጭ ዝጭ ዝጭ ዝጭ እስኪ ከቻልን እኛ እንሄዳለን። የዛን ጊዜ ረመዳን ስለሚያልቅ ማለት ነው ግን እኮ በሰላሳ መጥተው ነው የሚያልቀው። እዚህ ጋር ሙዚቃውን አስገብቼ እንትን አለብኝ ማለት ኮፒራይት እየላከብኝ ቻናሌ ሊዘጋብኛም ብዬ ፈራው። ይበቃቸዋል፣ ዝም ብዬ ስጨፍር ያኔ ቅር እንዳይላቸው ቤተሰቦች እዬ ለማሳየት ነው። አብረሽና ሮታ ጭፈራ ለማሳየት ያክል ነበረ። ሳስበው ሙዚቃው ኮፒራይት አለኝና ቆረጥኩት፣ ሙዚቃውን ብቻ። ከዛ ድምፅ ናስገባውበት እና ቤተሰቦች ይሄን ለላችሁ ነው የመጣሁት። የሀይሚን ቻሌንጅ እንዳትረሱት እንዳትረሱት እንዳትረሱት። ምክንያቱም የዩቱብ ቻን አሉ። አሁን ለምሳሌ ቢናን የቢኒ ጓደኞች አሉ የቢና የፎሎዋሮች አሉ። እሱ አሁን ብዙ ሰዎችን ያውቃል የተለያዩ አረቦችን፣ እንግሊዝኛ ነው የሚያወራው ብዙ ሰዎችን ያውቃል። ከእነሱ ጋር ራሱ እየመጣቸው ሰብስክራይብ አድርጓቸው ከቢኒ ጋር እየመጣቸው ማለት ነው። እንደገና ደግሞ የቡሩኬ ወደ ሁለት መቶ አስራ ሁለት ምናምን እየተጠጋ ነው። ከቡሩኬ ጋር ወደ ሀይሚ ጋር ሄዳችሁ ሰብስክራይብ አድርጋችሁ ሁለት መቶ ሺ ያስገብታችኋቸው ያው ቡራን ደስ ስለሚለው ማማ ብታስገባት በጣም ደስ ይለኛል። እሷም ደግሞ ደስ ይላታል። 200 ሺህ ብትገባ በጣም ምኞቷ ነበረ። ሰማኒያ ገብቻ ለሁ እያለች ነበር በቀደም ለታ ማለት ነው። ውድ ቤት ሰዎች እና እስኪ እንምራቸው፣ እኩል እኩል እኩል እኩል እናርጋቸው፣ እኩል እኩል ይሁኑ። እነዚህን እናትና አባቶች ማለት ነው። እነዚህ ሁለት ጥንዶች ማለት ነው እና ይሄን ልላችሁ ነው የመጣሁት፣ ቤተሰብ። ሌላ ምንም አዲስ ነገር የለኝም ማለት ነው። አሩታና አብርሃም እንግዲህ የአብርሃምና የሳራ ሰርግ ያድርግላችሁ። ከብዙ ጭቅጭቅ ከብዙ ጭንቀት በኋላ እዚህ ደረጃ ስለደረሳችሁ ፈጣሪያችሁ ማመስገን አለባችሁ። እንደገናም ደግሞ እንግዲህ በዓመታቸው ያው ቃሉን ፈጽመውታል። እንደዚህ ዱባይ ላይ ነው የምንዳረው ካሉ ስንት ስንት ጊዜያቸው፣ በጣም ብዙ ጊዜ ቆይተው ከብዙ ጊዜ በኋላ ግን ፈጽመውታል። የማድያም ቅመሞችን ፕሮግራም እያስተካከሉ ነበረ የሚገርመው ነገር በ30 እነሱ ይመጣሉ። በሰላሳ አንድ ረመዳን ያልቃል ማለት ነው። ያን ያክል አያጨናንቅም። የእለት ሁለት ባትገኙም በሌላ ጊዜ ፕሮግራም አድርጋችሁ ማግኘት ትችላላችሁ ማለት ነው። እና እስኪኛም ከተመችን እንሄዳለን። ችግር የለም። እንዴ ሩታ ነች። እንዲ ሩታ ማለት የካፕሎች መሪ ኮናት። ሩታ በጊዜው በጊዜው ሆኖ አሁን እየተጣሉ ምናምን ምናምን ስለሆነ ነው እንጂ ሁሉም የተሰላቻቸው በጊዜው የካፕሎች መሪ ነበረች። ሩታ እንደምታዩዋት ማለት ነው። ከሷ በኋላ ነው ሁሉም ነገር እየመጣ ሁሉም ነገር የተስተካከለው ማለት ነው። ውድ ቤተሰቦቼ እና ጨረቃዎች እስከሚመጡ ድረስ ፏፍሽ በሉ ሰላማችሁ ብዝት ይበልልኝ። ለዛሬ ደላቸው የመጣሁት ቪዲዮ ይሄን ይመስል ነበር። መልካሙም ሁሉ እመኝላችኋለሁ። ማታ ብሩኪን ሃይሚ በደስታ ሊመጡ ይችላሉ። ካልመጡም ደግሞ ስለሚደክማቸው ነው። ማሰብ የለባችሁም። እኔ ይሄን ቪዲዮ የሰራሁት ቀደም ብዬ ነው እነሱ ከፖሰቱ እንዲህ ብለሽ ነበር እንዳትሉኝ፣ ቀድሜ ነው የሰራሁት እኔ ማለት ነው። ውድ ቤት ሰዎች እና መልካም ጊዜ ይሆንላችሁ። አመሰግናለሁ ስለ ሁሉም ነገር። የቻሌንጁን ነገር ግን አትርሱት። ደጋግሜ ደጋግሜ እየነገርባችሁ ነው። ቻሌንጁን አትርሱት፣ መክፈት አለባችሁ። ግሩፕ ውስጥ ያላችሁም የሌሎቻችሁም ብቻ ለየጓደኞቻችሁ ሼር አድርጉ። የዋትስአፕ ግሩፕ ያላችሁ እና ደግሞ የከፈታችሁት ግሩፕ ውስጥ አስገቡን። ሊንክ አስቀምጡልን። ሊንክ መቀመጥ ከፈለጋችሁም ደግሞ ሊንክ አስቀምጣለሁ። ብቻ በዛም ብላችሁ በዛ እስከ ፋሲካ ድረስ ሁለት መቶ ሺህ መግባት አለባት ሀይሚ። ከዛ በኋላ ደግሞ አዲስ ነገር ይኖራል ይኖራል አዲስ ነገር ቡርኬ ነግሯቸዋል። አመሰግናለሁ። መልካም ቀን ይሆንላችሁ።